ሀያ ነጥቦች የያዘው የድርድር ሐሳብ ከሀያ ዓመታት በላይ የተሻገረውን ግጭት ይፈታል ወይ ነው ነገሩ። በጋዛ ሀያ ዓመታትን የቆየው ሐማስስ ሀያዎቹ የአሜሪካ የድርድር ሐሳቦች ይገዙታል ወይ ነው ጥያቄው። በመንግሥታቸው ተጣማሪ ፓርቲዎች አንገታቸውን የተያዙት ኔታንያውስ ከመንግሥታቸው ይልቅ የትራምፕ ሀያ ነጥቦችን ይመርጣል ወይ ብሎ ማንሳትም ይገባል። እርግጥ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤል ታጋቾች በሚመጡት ቀናት ይለቀቃሉ ቃል ለተቃውሞ አደባባይ የወጡ እስራኤላውያንን ተስፋ ሲዟል። ይህ ስምምነት ለእስራኤል በጣም ጠቃሚ ነው፣ ለሁሉም በጣም ይጠቅማል። ታጋቾችም እንዲለቀቁ በር ይከፍታል። መቼም ታጋቾች እንዲለቀቁ ትፈልጋላችሁ አይደለም? ስለዚህ ለእስራኤልም ለአረቡ ዓለምም ጥሩ ስምምነት ነው። ድርድር እየተደረገ ስለሆነ በቀናት ውስጥ ታጋቾች ይለቀቃሉ። ተስፋው ተጨባጭ ስለመሆኑ፣ የትራምፕ ቃልም እውነት ስለመመርኮዙ ግን እርግጠኛ መሆን አይቻልም። እንዲያው ግን ተስፋ አድርገናል ብሏል። የኔታንያሁን መንግሥት ለመቃወም አደባባይ ከወጡት መካከል አንዱ ሰልፈኛ ሐማስ ባለፈው ሳምንት የእስራኤልን ታጋቾች እለቃለሁ ማለቱ፣ እስራኤልም ለድርድሩ መዘጋጀቷን አሳውቃለች። ይሁን እንጂ እነዚህ ሁሉ ከቃል የዘለሉ አልነበሩም። ምናልባት ዛሬ በግብፅ በሚደረገው ድርድር ላይ የሚሳተፉ ተደራዳሪዎችና አደራዳሪዎች በስፍራው መገኘታቸው የመጀመሪያው የተግባር እርምጃ ሆኖ ሊነሳ ይችላል። ይሁን እንጂ ሐማስ የተወሰኑ ነጥቦች መንገዳችን ወደ ስምምነት እንዳያመራ ሊያደርግ ይችላል የሚል ቅድመ ማስጠንቀቂያን አንስቷል። ታይምስ ኦፍ እስራኤል እንዳስነበበው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ እንደ ቃሉ ታጋቾቹን የማይለቅ ከሆነ የአየር ድብደባው ይቀጥላል ማለታቸው ከወዲሁ ስምምነቱ ላይ ጥላ አጥልቷል። የቀድሞ የአሜሪካ ምክትል ውጭ ጉዳይ ሚኒስትርና የእስራኤልና ፍልስጤን ጉዳዮች ተወካይ አንድሪው ሚለር እንደሚሉት የተኩስ አቁም ስምምነቱ ለመድረስ በሁለቱም በኩል ከፍተኛ ፈቃደኝነት ያስፈልጋል። ከቤናሚን ኔታንያሆ ጋር ጥምር መንግስት የመሰረቱ ቀኝ ዘመን ፓርቲዎች በሐማስ ላይ የሚደረገው ጥቃት እንዳይቆም ይገፋሉ። ወዲህ ደግሞ የትራምፕ የስምምነት ሐሳብ ተቀምጧል። እናም ቢቢ ኔታንያሁ ማለታቸው ነው። ከአሜሪካና ከመላው ዓለም የሚያቆራረጣቸውን ውሳኔ ከሚወስኑ መንግስታቸውን ማፍረስና ሌሎች ተጣማሪ ፓርቲዎችን መፈለግ ሊመርጡ ይችላሉ ባይ ናቸው። በዚህም ምክንያት ከተቀመጠው ጊዜ አስቀድሞ በእስራኤል ምርጫ ሊካሄድና ሌሎች ፓርቲዎች ከኔታንያሁ ፓርቲ ጋር ጥምር መንግሥት ለመመሠረት ፍላጎት ሊያሳዩ ይችላል እምነታቸው ነው። በኢየሩሳሌም የሴኔን ተወካይ የሆነው አሪዮል ሌበርማን ግን በዚህ አይስማማም። ኔታንያሁ በዚህ ስምምነት ተጣማሪዎቻቸውንም አሜሪካንንም ለመያዝ ይታገላሉ ይላል። የፋይናንስ ሚኒስትሩ በዛል ስሞትሪችና የሀገር ውስጥ ደህንነት ሚኒስትሩ ኢንመር ቤንጋቪር ግን በስምምነቱ ላይ አሁንም ጀርባቸውን እንደሰጡ ነው። ስሞትሪች ከሐማስ ጋር መስማማት የእስራኤልን ደካማነት ያሳያል ሲሉ፣ ቤንጋቪር ደግሞ ሐማስ እንደ ድርጅት የሚቀጥል ከሆነ የእስራኤል መንግሥት ጥለው ለመውጣት መንግስቱንም ለማፍረስ ዝተዋል። ይሁን እንጂ በስምምነቱ የመጀመሪያ ነጥብ ላይ ሃማስ በጋዛ ያለው እንቅስቃሴ እንደሚያቆም ከአካባቢውም ስጋት እንደማይሆን የሚያሳይ ነጥብ መኖሩ ምናልባትም ኔታንያሁ ይህንን ሐሳብ ተመርኩዘው ተጣማሪ ፓርቲዎቻቸውን ማግባባት ይጠበቅባቸዋል ሊያደርጉትም ይችላል፣ ባይ ነው ኦሪያል ደበርማን። ይሁን እንጂ ስሞትሪችና ቤንጋቪር ግን ቀድሞ ከቆሙበት ቦታ አሁንም ሸብረክ ማለት አይታይባቸውም። በሐማስ በኩልም እስካሁን ታጋቾችን ለመልቀቅ ከማሰብ በተጨማሪ ሌሎች የድርድር ሐሳቦች በተለይም ጋዛን ለቆ መውጣትና ጋዛ በጊዜያዊነት በሽግግር መንግስት እንድትተዳደር የሚወስነው ነጥብ ላይ መስማማት አይታይባቸውም። እናም በእስራኤልም ሆነ በሃማስ በኩል የአሜሪካ ሀያ ድርድር ነጥቦች መሸራረፋቸው የማይቀር ነው። ይህ ደግሞ በአካባቢው የተሟላ ሰላም የማይጨበት ተስፋ ጦርነት መቆምንም ደግሞ ቅዠት የሚያደርግ ይሆናል። ምንም ሆነ ምን ግን ስምምነቱ አንድም ሰላምን ለጋዛ ሰዎች ከመፈናቀል እፎይታን አንድም ደግሞ የእስራኤል ታጋቾች ቤተሰቦችን ጩኸት የሚያረግብ ቢሆናል የሚል ተስፋ የተጣለበት ቢሆንም የአሜሪካ ሃያ ነጥቦች ግን ተፈጻሚ ስለመሆናቸው ስምምነቱም መሬት ስለመርገጡ ግን አንዳችም ማስተማመኛ እየታየ አይደለም።